ነገር አንድ ባለ ትዳር አንድ ባለ ትዳር ወንድ ሌላ ሴት መጥታ ልትቀማው ከፈለገች መክሰስ ያለብን መሞት አይደለም፣ ፍርዱ በቁማ መቅበር ነው። በቁማ ትቀበራለች፣ ጉድጓሉ ውስጥ እዛ ተሰቃይታ ሞታለች። ራስሽ እንዳታጠፊ፣ ራስሽ ካጠፋሽ ገነት መንግስት፣ ንጹህ ሰው ያጥፋል እንጂ ሴተኛ ዳር ያጠፋል እንጂ ምን ይል አይ አማ ኦሮሞኒያን ኦሮማላ ነው በማሪ እና ማለት ነው እና ማለት ነው። በቃ ሄርሜላ ራስሽ ካጠፋች እኮ ሄርሜላ ማለት ነው ራሷ ካጠፋች ኃጢአት ነው። ገነት ስጀመረም የገነት በርም አትደርስም፣ ልጅቷ አትደርስም። ኢቭን ግን እግዚአብሔር በልጆች ስለማይጨክን ግን ማለት ነው ራሷ ካጠፋች ገነት አትገባም። ስለዚህ ማድረግ ያለብች ያለብሽ የተኛ አዳሪዋ ማለት ነው በቁምሽ ጉድጓድ ውስጥ ግቢ። በቃ ከዛ ራስሽ ትንፋስሽ ራስሽ ወደ ሰባተኛ ሰማይ ትሄዳለች። ንጹህ ሆና ማለት ነው። እንደ ሀሳብ እንደ ህትሽ ነው የሚመክርሽ እኔ ማለት ነው እሚያልሻለሆኝ ጊዜም አለሽ። ጊዜሽን ተጠቀሚበት። ኦዴንስ ይቅርታ ጠይቅ። ይቅርታ አጥፍቻለሁኝ፣ ተሳስቻለሁኝ። እሱ ባለ ትዳር ነው ብለሽ አብርሃምና ሩታ ለማስታረቅ ና ሰው ይቀበልሻል። የእውነት የጣልሽ ሰው ማለት ነው ያነሳሻል። ያኔ ገባሽ እንጂ ማለት ነው አሁን ከትላንትና ስህተትሽ በላይ የኔጌ ስህተትሽ ብሶ ከተገኘ የእውነት ይሄ እምባ የውሸት ነው። ፊክስን ያደረግች ላይ እኛ ልትሰክሲም አትችይም። የእውነት ወደ እውነት ነው የሚቀየረው። ሴት ልጅ ደግሞ በክብሯ መደራደር የለባት። አይሱልቴ እንዴት እንደሆነች እንደዚህ መሆን አልፍ ደግሞ ሆድሴ የተነፋ ነው። ሀሳብ ነው ወይስ እርግዝና ነው ያረገዝሽው? አይ ጭንጨት ነው ያረገዝሽው። እርግዝና ያላችሁ ነበር እናንተ እስከ ሀሳብ ነው ያረገዘችው። እርግዝና ናት እንዳትሉት እንደ ሆ እና አስተያየታችሁ ስጡና ማለት ነው። እማጥባቸው ሰዎች ስላሉኝ ልጠባቸው ማለት ነው፣ ወይስ ወደ ማጠብ ልሄድ ወደ ሀሳቤ ልሄድ? እሺ ወረፍ ቀየርሽን፣ ትናንት በትናንትና ሀሳብ ያለው ሰው ካለ ንገረኝ። ከሌላችሁ ሌላ ሀሳብ አለኝ፣ ስለ ግሌ ጉዳይ ላወራበት ነው። ያላ ሀሳብ ያላችሁ ሚታችሁ ክፈቱ። ሀሳብ የሌላችሁ ደግሞ ይቅርታ አርጉን፣ ወደታች አስወርዳችኋለሁኝ። እኔ በግል ጉዳይ በሩታ በሩታ በሩታ የሚል ስም በአብርሃም እና ሩታ ሳይሆን በሩታ ብቻዋ ስም ስለተነሳ፣ ወደ ፕራይቬት ሊሄድ ነኝ። ከፕራይቬት ወደ ፕራይቬት ከመግባት በፊት ፐብሊክ ላይ ማውራት ያለባቸው ሰው እጃቸው አውጡ፣ ሜታቸው ክፈቱ። የኔ ወደች፣ እሺ። ዝምታም አንድ መልስ ነው፣ እና የኔ ወደች ከይቅርታ ጋር ከታች አቆያቸው። ሸዊቴው ለራሶች ከታች ነው የምትቆየው አንቺ

እና ያ እኔ ሁሉም ነገር ሰርት ይችላል ፣ ግን በትላንትናው ቪዲዮ በጣም ነው ያሰናደድኩት። እኔ ስለ እዚህ ላወራት ሳይሆን አሁን ታልም ሩተናት ያናደደች ለምን ብትሉ እንደ ከእነሱ ጋር ለምን ታወራለች? እነሱ እኮ ምን ለማለት ነው የሄዱት? ትላንትና እንደዚህ ብለናት እንቢ አለች። እነሱ እኮ ለነገ ከዚህ በኋላ ለሚሰሩት መንገድ ለማመሳሰት ነው ሲል ትክክለኛ ለማታረቅ ወይ ምናምን አይደለም። ሲጀመር ደግሞ ይሄን አክል ተጣልተው ይሄን አክል እርቀት ሄደው እንደዚህ፣ ባለፈውም ራሱ ቆሞ ከኔ ጋር ትሆኛለሽ ወይ አትሆኝ እንደዛ እሺ ልትለው ፈልጎ ነው። እኔ እኮ ግራ ያገባኝ በየቦታው እኮ አለ ሰው ሲጣላ ትንሽም ከተጣላ እናቷር ከሄደች ሽማግሌ ተይዞ ምን ተብሎ ቅርታ ሀገር አድርጎ ብዙ ነገር ታወርቶ ነው እንደዚህ ታረቀ። እንደዚህ እንስሳ ናት እንዴ? ይሄን ሁሉ አሳልፋ እሺ ከአንተ ጋር እሆናለሁ ልትለው ጠብቆ ነው። ትናንትናም እንደዛ ያው እነሱ እውነት ነው ብለው እስከሰሩ ድረስ እኛ በውስጣችን ትምን ቢኖርም አስተያየት ምስሰጥ እንደዛው ነው፣ እንደ እውነት ነው የምንሰጠው። አይደለም እንደዚህ አይነት ነገር አለ ከኔ ጋር ተሆኛለ ሸቶኝ ከሱ ጋር ተሆኛለ ሸቶኝም አዲስ ቢወት እንደምን አይነት ጥያቄ ነው? አንዴ ከሀገር ሊወጡ ነው እን አስበው ጨርሰው ተነስተውና ከአስተካከሉ በኋላ እሷ ይምብያለች ለማለት ነው ወይ ደው የሚጠይቋት እንዴ፣ እሷ ራሷ ልታጠፋ ነው። ራሷ ብታጠፋ ለእሷ ነው የሚነግሩት ወይ ለእሷ ነው የሚናገሩት። ግን ይሄ ሁሉ የማን ነው? የማንም ጥፋት አይደለም። ይሄ የእሱ የባለቤቱ ጥፋት ነው። እንደዚህ ሊያው የፈቀደላቸው እሱ ነው እንጂ እሷ። አሁን ስለ ማንም ማውራት አይቻልም። ወላሂ፣ ከዚችኛው ሴትዮ ምን ያህል የሚላነት ማናት? እሷም እኮ እሷ ፊት ባይሰጣት እሱ ኮመንት ስር ገብቶ እያለቀሰ ነበር። እንዴ፣ ፊት ባይሰጣት ድርሽም አትልም። የእሱ ፊት ወሰጥቷታል፣ አልመለሳትም ማለት ነው። ስለዚ ሩታ ምንም ማድረግ አችልም። ግን የሩታ ጥፋት የቱ ጋ ነው? ለምን በራሷ ቻናል ዝም ብላ ስራዋን አሰራም? ከነሱ ጋ በቃ ከሱም ጋር ልጁን ያያል ብላለች፣ አይደለም እንዴ? ልጁን ይህ ያለ ካሜራ ምን በካሜራ ይ ግን እኔ ባለፈውም ራሱ በጣም ለተናደትኩት። እንዴት ቻናሏ ይሄን ያክል እሺ በቃ እውነት ነው ብላለች። እንደ እውነት ነው ያስተያየት ሚሰጠው አደለም ሲጠሰቅስ ድረስ እንዴ ሁለቴ ሶስቴ በተደጋጋሚ የአማጣችበትን የሚጧን ቪዲዮ ራሱ አንድ ራሱ በሰው አልተለቀቀም። ለምን ይህን ራሷ አታስከብርም? ለምን በራሰው አትሰራም? እነሱ እኮ ቻናላቸው ለማሳደግ ነው፣ እሷን እንደዚህ ያቃጠሉ። አሁን እኮ ይሄንን ጥያቄ እሱ ማንሳትም አልነበረበትም። ዝም ብሎ ስራውን ሰርቶ እውነተኛ መታረክ ከፈለገ ስራውን ይሰራል። አራት ስትወጣ አሁን ሽማግሌ መላክ ካቃተው የዛን ሽማግሌ ይጠይቃታል። ባለፈው በግ ይደም ያን በግ አባቱን ይዞ ሽማግሌ ይዞ ሄዶ ይቅርታ መጠየቅ ነበረበት። ከዛም በፊት ደግሞ ትክክለኛ ትዳሩን የሚፈልግ ወንድ ቢሆን ልክ ቤተሰቦች አይል ሄደች የትም ማንዘላዘልም አቁሞ አባትናትና ተናሳስር እግር ወጥቆ ይቅርታ ጠይቆ እንትልና አሁን እኮ እሱ ይሄን ወጠጤ ራሱን አይነት ወጠጤ ይዞ ይሽት ያለች አቲም ይሄ እኮ ማንም እንደው ከሱ ጋር ለመኖር ራሱ በጣም በቃ የሆነ አሳፋሪ ነው የሚመስለው። እንደዚህ አይነት ነገር እኔ ቤትም አይቼም ሰምቼም አላውቅም። አሁንስ እኔ ዩቱብ ለመግባት ራሱ ደበረኝ። በቃ የሚያወሩት ነገር ሆኑ ግራ። መጀመሪያ ስትመጣ ምንም ተንኮል የለባትም፣ ምርጥ ልጅ ናት፣ አታፈቅረውም፣ ጓደኛ ናት። እኛ ለማየት ያዘገነነ ነውና፣ እኔ እነሱ እንደዚህ ሲመጡብኝ ራሱ አይኔን ጨፍኝ ነበር ማለት ነው። እንደዛ እየተላላሱ ጓደኛነት ብለው ድርቅ አሉ። አሁን ደግሞ አፍቅራዋለች የዛኔ እንደዛ ሲከራከሩ የነበሩ አሁንስ አፍቅራዋለች እንደሌሉ ይሄ ሞራን ኬት መጣላቸው እንደዚህ በቃ ምንድን ነው ስራቸው እንደዚህ እያሉ ነገሩንም ሳይቋጩት በሩታ መነገድና ቻናላቸውን ማሳደግ ነው የሚፈልጉት ስለዛ ይሄ የሆነ መጨረሻ ምንድን ነው የሚለው እሷ የሚለው ራሷን ታስከብር ትታረስ ከቤተሰቦቿ ቪዲዮ ትስራ። የሰላም ቪዲዮ ከሰራች ቻናላም በጣም ነው ለውጣለው፣ ይታይላታል፣ በጣም ብዙ ሰዎች ይወዷታል፣ ሰው አላት። ስለዛ ከነሱ ጋር እንደዚህ አይነት ነገር በቃ ይቆሙበት። በቃ እነሱም እሱ ማስቋም ካልቻለ ከእሱ ጋር እንደፈለጉ ይሆኑ፣ እሷ ግን እኔ ጋር አትምጡ ማለት አለባት። በቃ ከአሁን በኋላ እኔ ጋር ቪዲዮ አትስሩ፣ የምጨርሱን ከዚያው ጭረሱ፣ እኔን አትጥሩ። የምንጨርሰው ነገር ሁለታችን እንጨርሳለን፣ አብረንም ኖርን ተለያየንም ይህን ነገር ሁለታችን እንጨርሳለን ማለት አለባት። እነሱ ካሜራ ደቅ ነው መጥተው ቁጥር እሷ እንደዚህ ቻናራ እሷ ምንም አይታይም በቃ እንደወላኝ በጣም ነው የሚያስጠላው። እና ይቅርታ አድርጉልኝ ካጠፋ ይቅርታ። ጨርሻለሁ። ችግር የለውም። ማሬ፣ ልክ ነሽ። እሷም እኮ ሰምተሻት እና በጣም ነበር ስትከራከረ የነበረችው። በጣም ነበር የተከራከራቸው። ቢኮዝ አያገባቸውም። ራሱ ይምጣ። እናት ተልካችን አልተላክንም ሄድ ብላችሁ ነው አላለንም። ከራሳችን ነው ከራሳችን፣ ማ በኔና በስማ ላይ አይገባችሁ፣ ሁለታችን የምንጨርሰው ጉዳይ ነው ብላ ብዙ ስትከራከራቸው ነበር እና መጨረሻ ሲሰለቻት ለራሱ በቃ እኔ አልከራከርም በቃ ብላ ስችት ሲላት ነው የተወችው። እና ግን እነሱ የጣሉት ፖይንቶች ግን በጣም ይደብራል። ያ ቢሆንም መሪታ ማይላ ቤተሰቦቿን ቤት ታስከብረ የማንም ውርጋጥ እየመጣ እዚህ እዚያ መስራት የለባቸውም። ቻናሚእሱ ሲጀመር አይፈልግም ትዳሩን አይፈልግም። ትዳር የሚፈልግ ሰው እንደዚ አይደለም። ሁሌ ትፈልጊኛለሽ አፈልጊኝ፣ ምን ማለት ነው? ልዩ ወለደ ሰው እንደዚህ ይባላል። የማንም ድሮም ፍቅር ይዞታል፣ እሱም ይዞታል፣ ያችም ይዟታል። አናቅም፣ እንድኛ ኮጅል አይደለንም። ዝም ብለን ዝም ስላለን ነው። ልጅቷን እየመጣ ምን እየሳማ ይሄዳል። እዚያ ሞት የሳማውና ራታያቻ አይባልም። ራፊያን ስከፋ ተረጋጉ፣ ይገባኛል ስሜታችሁ ሁላችን ጋር ያለ ስሜት ነው። እና እኔም ያናደደኝ እሱ ነው፣ እሱ የነሱ ጥያቄ ነው። በጣም የሚያበሳጭኝ ይሄ ለመጠየቅ ለው ራስ ሞራልም አልነበረባቸውም። ሲጀመር በቃ እኛ ይሄን ነገር ይዘን መምጣት አልነበረብንም ብሎ ይዘው ወጥቶ ሲያበቁ ደግሞ ሌላ ወሬ፣ ሌላ ህመም ጥሎባት የሄዱ ጉሩቴ ጅግናናል በቃ ስሬ ሲሆነ መልስን የመለሰላች የመለሰች ማለት ነው። ጓባቸው ወደጆች ስለዚህ ስለ ቻናል የእሱ ቻናል አንድ ነው፣ ችግር የለውም ወይ የሞተ ሰው እኮ ተናገረን አልተናገረን የምናመጣውም የለም። እነዚህ ጫት አመት ኦልሬዲ ሞተዋል። የሞቱ ሰዎች ናቸው፣ በቁማቸው የሞቱ ሰዎች ናቸው። እዛ ላይ ደግሞ አንደኛ ከሄርሜን ላይ ይልቅ አብሪሽ ነው ጥፋቱ። ለምን እንወደዋለን የሩታ ባል ነው ብለን መደባበቅም አያስፈልግም ገባችሁ ምክንያቱ እሱ ራሱ ማስከበር ያለበት ሚስት ጋር ማንም ንፍጣም እየሄደ እንደዛ በሉ እንደዛ በሉ ለምንድን ነው የትናንትና ራሱ እኮ ከሄርሜላ ጋር ሊወጣ ነው እሺ እንዳትሉ እንኳን ከሄርሜላ እንደምትወጣና ራሷ እንደምታስጠፋ አስቀድሞ ነገሯት ልጅቷ ምን ታርግ በዛ ላይ ደግሞ ቤቷ ሂዶ እንዴ አዲስ አበባ ይበቃም እንዴ አዲስ አበባ እየሄዳችሁ እርጉዝ ሆና እየጠሩ የሚሰሩበት ቪዲዮ አይበቃም እንዴ? ለምን ስርዓት አይኖራችሁ? ለምን ክብር የሚባል እሺ፣ ለሷ ክብር የለውም ከመጀመሪያ በፊት ከመጀመሪያ ጀምሮ ለሩታ ክብር ያለው የምንቆረቆላት ሰው አላየንም እስካሁን። ግን ደግሞ ቢያንስ ቢያንስ ለቤተሰቦችዋ ክብር ብሎ እንኳን ዝም አይሉ? ቤተ ቤተሰብ የለማ ቤት ብቻዋ ነው። ውይ ብሎ ሀያ 20 ደቂቃ ሀያ ደቂቃ ያለሷ ቪዲዮ መስራት አይቻልም እንዴ? ለምን ዝም አይልም? በቃ መሄድ ከፈለገ ይሄድና እንደፈለገ ይስራል። እምቢ አለች። እንደ ድሮ አይደለም። ኦዴንስ ሁሉም ገብቶናል። እንደ ድሮ አይደለም። እምቢ ብላ የራሷ ጉዳይ ብለን ለሩታ እንድንሰድ ሩታ ነው ጥፋተኛ እንድን አይደለም። እንደ ድሮ አይደለም። ሁሉም ነቅተናል። መስራት ከፈለግ ዝም ብለን መስራት ነው እንጂ እምቢ ብላለች ብሎ ምክንያት ተደርጎ ለመስራት አትሞክሩ። በቃ እንዴ አሁን አቤልን ብንሰዷቸው ምንድነው የምናገኘው? የሞቱ ናቸው በቁማቸው የሞቱ ሰዎች ናቸው። ይሄ እኮ ጥፋቱ የማንንም አይደለም። ይሄ ማንንም አሁን እቺንም የማንም ስም አንስሳችሁ ወላይ አትዘጋዘቁ፣ አትሳደቡ። ለምን ይሄ ሁሉ ነገር የሚመጣው ከሱ ነው እንዴ? እናንተ ቆዩ ነገር ካልተከላከላችሁ ዮ ነገር ሲላችሁ እኮ ማንም ነው የሚጫወትባችሁ። እሱ እኮ ፈግዶላቸው አንድ ላይ አውርተው ምን እናርግ ብለው ሁሉንም እኮ እሱ ያላቸውን እኮ አንዲት ነገር አያደርጉም። እነሱ ስለዛ ስለዛ ማንንም መውቀስ የለባችሁም በቃ እሱ ከተመለሰ ይመለስ፣ ካልተመለሰ ደግሞ ሩታን አብሽሪ ማለት ነው። እሷን ደግሞ መምከር ነው በቃ። በራሷ ቻናል እንድትሰራ፣ ቤተሰቦቿን እንድታስከብር፣ ራሷ እንዳታስከብር ነው እንጂ አሁን እሱም ለሱም፣ ምክር ምን ምንም የሚሰማ ነገር አይደለም። ግን አሁን ምክር መስጠት ያለው ለእሷ ነው በቃ። እራሷን ታስከብር፣ በራሷ ቻናል ትምጣ፣ ቤተሰቦቿን ታስከብር። ማውራት ያለባት ነገር ከእሱ ጋር ሆና ታውራ። የሌላ ሰው ስንቃ አታንሳ፣ ከሌሎቹ ጋር በትዳሯ ዙሪያ ከነዚህ ጋር አታወራ፣ ለነሱ መልስም አትስጥ፣ ቪዲዮም አትስራ። በቃ መቼም ማን አያስገዱት አትመልሰራም ካላች፣ አይደለም እሷን ነው መምከር እንጂ እሱን። አሁን እሱ የራሱ ጉዳይ የፈለገበት። ለሱ አስተያየት መስጠት ድንጋይ ላይ ውሃ ማፍሰስ ነው። ምንም ማድረግ ምንም የሚቀበላችሁ ነገር አይደለም፣ አስተያየትም አይቀበልም እሱ። ያው እንኳን እናጠያ ነው የምንደፈለገ መስራት ከፈለገ ይሄድ፣ ግን ደግሞ እሺ እንዳትል እንኳን ራሷ ልታጠፋ ነው። እየመኮረች ነው። ለምን ድብን አትልም? አይደለም እሷም ከነ አ ቤተሰቦች ድብን አትልም። ምን አገባት ታዲያ? እና ከአብርሽ ጋር ትታረቂ ራሷ ታጠፋለች ብላችሁ ትሄዳለ። ለምን ጭንቅላታቸው ትንሽ እንኳን አይቀሰቅሳቸውም እንዴ? ምን እያለን ነው? ለራሳቸው እፍረት የሚባል ነገር እኮ አለ። ሌላ ይቅር፣ ለእኛ ክብር ይቅርና ለራሳችሁ ምንድነው ያወራን ብላችሁ? ከደቂቃ ወደ ደቂቃ እኮ ነው የካዳችሁ ለሩታ ራሱ አሁን ቪዲዮ አይታችሁ ምን እንደምትውል አላውቅም። ሁላችሁም ወይ ታድርጋችኋል። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ደህና ነሽ እናቴ

ዛሬ ደግሞ ገና ስንተሳተፍ እንደዚህ እኔ ያ መግቢያው ራሱ ያ ምቾት ምች ናቸው እነሱ የተመቱ ስለሆኑ መግቢያ መስራታቸው ራሱ እንዴት እንደሚያስጠላ ያኛው ሰውዬ እኔ፣ እግዚአብሔር ብቻ መድኃኒዓለም ፍርዱን ይውሰድ። እነሱ ዛሬ እንደዚህ ያደረጉ እንጂ ነገ እግዚአብሔር ዘገያል እንጂ በጊዜው ቀና አለን እሷን ዛሬ እንደዚህ እንዳደረጓት ደግሞ እነሱ ደግሞ ነገ ይወርዳሉ እሱም እንደዚህ እንዳደረጋት ነገ ይወርዳል። እሷ ደግሞ ከፍ ተላለች። ሁሉ ጊዜ ታላላችሁ። ምን በሉት ለዛሬ ግን መስሎታል። እሱም እዩኒ ብሏል። ይሄድ እንኳን እንትን አይደለም ማለት ነው አገሩንም አልፎ ከኢትዮጵያ ኢትዮጵያ ማለት ከአውሮፓም አልፎ ይሄድ እንኳን ከኢትዮጵያ አይደለም ጭራሽ። ወይኔ እኔ መድሃኒዓለም እሱንም እኔ አሰምስተው አልፈልግም። ግን አንዳንድ ደግሞ እሷም ደግሞ እኔ እንጃ እኛ ላቀር አንድ ልጅ ማለት እኮ እንደውም እግዚአብሔር ስጦታ ነው። እንደው እንኳን ወለደች በእውነት በቅ መከታ አላት። እንደው ልጅ በልጅነት የሚባል አለ እና እሱም እሱ ደግሞ እግዚአብሔር በጥበብ ያሳድግላት እሱ ደግሞ ማለት ነው የእጁን አገኛ ይዘገያል እንጂ ቻርሻላ አዎ፣ ዋናው እሱ ነው። ልጇ እግዚአብሔር ያሳድግላት ቁም ነገር ያደርስላት። በቃ አሁን ሁሉ ነገር የምረሳበት ነው ልጇ። እኔን ጣል ጣል አርገሽኝ ብሏል እና ዱሮ ሰለች ይሬት ጣል ጣል ጣል አረግሽኝ እኔን እኮ እሱ ተመጣ እኔን እኮ ረሳሽኝ። እኔን እኮ ረሳሽኝ፣ ጣል አደረግሽኝ። እኔን እኮ ረሳሽኝ። አሁን እኮ ትልቅ መንግስት አደባባይ ነው። ትልቅ መንግስት መጥቷል። ልንገርሽማ፣ ማለት ነው ከአሁን በኋላ ማለት ነው ትጎዳለች። የምን ነገር እንዳታስቡ አትጎዳ። ምክንያቱም በእርግዝናው ጊዜ እንደዛው ያ ሁሉ ፈተና ሳልፋ ዛሬ እንኳን ወልዳ አንድ ሆና ምንም አይቀዳልሁሉ ሁሉ

ይህኔ የውድስ ምን ታድርግ? ቤት እያንኳኩ ይሄ ሲያስከብር ኳስ ግን ሀዊ ደግሞ ቀበላት አድርግ ሲመጡባት ውጡ፣ ሄዱ ውጡ፣ ተቤት ምን ትበል። እሱን ተውት፣ እሱን ተውት እና ማለት ነው። አንድ ቀን ዘመዶቿ ናቸው፣ አንድ ቀን ደግሞ ጠላቶቿ። እናቃለ እነዚህ ይሄ። እሱን ተውት እና ስለሷ አስኬ እግዚአብሔር ወደፊት እንዲያስገዳ ጸልዩላት።

ሁነብኝ ጫናራ ስለሆነብኝ ነው። በቃ ስፌታቸው ሳይ ነው መግቢያ ያየሁት፣ ለእንዲቋጥርላት ስለፈለኩ እኔ እኮ ያቺን ነው ያቺንና ይሄ አብርሃምን የሚለቁት የለም። ጨርሽ ብሎ ካረቆቋቸው እንዳይመጡብኝ ይዘገንነኛል። በስልኬ ሲመጡብኝ ውዬ፣ እኔም ራሴ ትናንትና እሷ ነች ብዬ ሳፈ ብዬ ከመሸ በኋላ ሳይ ከዛ ማለት እንዲቆጥርላት በቃ ስልኬን ደጋግሜ ከአስር ደቂቃ ምናምን ቆይቼ ከፍታለሁ፣ ቁጭ አድርጌ እንጂ እኔ ያዩት መግቢያ ሩታዬ ከወጣች፣ በቃ ሩታዬ ከወጣች እንደዚህ እነሱ ማየት አልፈልግም። ድምፅ ቅምስ አድርጌ ውይ፣ እንዲቆጥርላት ብቻ ነው የምከፍተው። እነዚህ ጫታሞች የራሳችሁ ኑሮ የሌላቸው ሁሌም በሰው ትዳር ገብቶ መግባት ቀረስ አፈሪ ብሎ

ትንሽ ወይዬ ነው። እንድትሽን ክፈች። ማርያም እንዴት ነሽ? እንድትሽን ክፈች። አንቺ ለምን አይተዋትም? በእውነት ለምን አይተዋትም? በቃ ተረፍበት። ለንጋርሽማ ማለት ነው። በሱ ሲመጡ እኮ ማለት ነው። በአማለት በአርባ ሽሪ ማለት ስንት እንደሚታይ በራሱ ከሌላ ጋር ሲመጣ ግን ልዩነት እኮ እናውቃለን። ግን ደግሞ ማለት ነው በእንደዛ አይደለም። ያክብራት እንደ ሚስትያት አለቀ። እምቢ ካለ ደግሞ እኔ ብቻ እንደኛማ ይሄኔ ግን ያመለፍለፍ ብቻ ነው። ጠቀሜ የለውም።

ሁሉም ጠፍቷል። አስተያየት ስጡ ነው። ወደኔ አስተያየት ትገባለች ስራ ከመግባት በፊት ነው።

ንፍሮ ልቀቅልላት ነው ልትሰናበት ነው። ሆስፒታል ገብታለች።